ማአላ አላሁ አክበር አላሁ አክበር። ዛሬ መጅሊስ የሰጠውን መግለጫ በትምህርት ሚኒስቴር ዙሪያ እንደ አጠቃላይ የሰጡት መግለጫ በጣም የሚያስደስት ነው። አላሁ አክበር። በቃ እንደዚህ አይነት አቋም ያለው መጅሊስ ነው ለኢትዮጵያ የሚያስፈልጋት። ማሻአላህ ስሙት እስኪ በደንብ

የተከበራችሁ የዑለማዎች ስራ አስፈጻሚ ኮሚቴ አባላት እና ሰብሳቢ፣ የተከበራችሁ የሙፍቲዎች አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት፣ የተከበራችሁ የሚዲያ በርተ ቤቶች፣ እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን ሙስሊሞች፣ በሀገር ውስጥ የምትገኙ፣ ከሀገር ውጪ የምትመለከቱን በያላችሁበት የአላህ ሰላምታ እንዲደርሳችሁ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ወንድሞቻችን፣ ዜጎቻችን ዛሬም እንደ ወትሮው ከእናንተ ጋራ መገናኘት የፈለግነው እጅግ በጣም የምንወደውና የምንተገብረው እውቀታችን የምንቀስምበት አትን የነበረውና በዚህ በቀና መንግስታችን በለውጥ መንግስታችን ያገኘነው እድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገነባለንበት እንቅፋቶች በየጊዜ ስትፈራረቁብን የነበሩና በትዕግስት በመቻቻል በምለው መቻቻል የምትለዋን ቃል ትትን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትርጉሙ ለት መተርጎም አያስፈልግም። አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያ የለም ነትና የሙሉ መብት መጠቀም ስለሆነ ሆኖም ግን በትምህርት ሚኒስቴር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው፣ በመቻል በመቻል ነው ያሳለፍነው። እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደ ኋላ ስንመልከት ናስታውሳለን ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት መድኃኒቱን ሕክምናውን ይዞ መቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መዳኑትን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሚኒስትሮች፣ በተወሰኑት ሌላው ከሳል በትምህርት ሚኒስቴር እየተደረሰብን እየተደረገብን ያለን ከትምህርት ገበታ እንድንባረር ተባረናንን ተፈንቅለናን ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች ተፈናቅላለች ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ እስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርገዋል፣ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚህች ላይ ችልን ዘመናትን አሳልፈናል። ሰላት ቦታቸው ላይ የከብት አዛባ ሰብስቦ ተጥሎባቸዋል እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሰድ ልጆቻችን ሸንቃቸው ባስገደዳቸው ህጃብ ምክንያት ከትምህርት ገበታቸው ስፈናቀሉ እያየን እየሰማን፣ አቤቶታ እየጎረፈ ህዝቡ እየለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆንን። እስኪ ሰላም ይበልጣል። በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለ መፍጠር ትሬን ዛሬ ደርሰናል። የኛ ትግስት ሄዶ አሁን የሸሪዓ አልባሶቻችን እንድናወልቅ በኢፋ በአደባባይ ታውጆብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙስ ህብረተሰብ ድሮ በአጼዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ አፉን አዙሮ መጥተውና ድሮ ታችኛው ሰርተፍኬት ለመቀበል እንኳን ስም እንድቀየር ይገደዳል። ሁላችሁም ታውቃላችሁ። አውያስ ቀረና እኩልነት መተዋል በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ። ሂጃብ ስንል በነገራችን ላይ ንቃብና ሂጃብ ብለው የሚለዩት ሰዎች አሉ። ማነው የለየላቸው? የለየላችሁ ይቆኝ አድርሻል። ይሄ ሂጃብ ነው፣ ይሄ ንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማነው የለየላቸው? የለየላችሁ ባለሞያት አለ? የትኛው ሸሪያ ፍርድ ቤት ነው? የትኛው ደግሞ መድርስ ነው ንቃብና ሂጃብ ለይተው የሰጣቸው ከልን እንደሚያመጡ አናልም። የራሱ ጣቃ ጋብነት ነው። ህጃብ ፈቅደና ንቃብ አንፈቅድ። ህጃብና ንቃብ ምንድነው ትርጉሙ? ህጃብ ምን ኮ እኮ አጠቃላይ ሁለመናውን መናው ማለት ነው፣ እንደ ሸሪዓ አባባ። በዚህ ምክንያት ዛሬም አፉን ቀይሮ የመጣብን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር፣ በሁለት ሴክተር የምደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስትር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለጋ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃጭን ጋር የማይሄዱትን የምቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩም ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ ማአት እያሉ እውነትን ሂጃብን ወይንም ኒቃብን የሚከለክል ፖሊሲ ካለ ማስቀየርን ለምን ተሳነው? ለምን ሌሎቹን አስቀየረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደሙ የመንግስታችን አላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ለምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያሰባበረ በአለበት ይሄ አጀንዳ ሆኖ እንዲነሳ ለምን እንደተፈለገ ራሱ አናውቅም። ምርጫችን ለወደፊት በሰላም፣ በፍቅር፣ በክብር ያለ ጫጫታ እንዲያር ስለምንፈልግ ማንኛውም አጀንዳ ከምርጫችን ጋራ ማለት ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነውና ልክ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሃዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሃል ስለማንፈልግ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንዲወጡ ያስተላለፈውን መልእክት እንዲመልክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ። እስከ መጨረሻ ተከታትሎ የሚያስጨርሱ አስራ ሰባት አባላት ያሉበት ግብረ ኃይል ወይም ኮሚቴ ከሁሉም ባለድርሻዎች የተውጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ እወዳለሁ። ይህንን ተከትሎ ማንኛውም መንግስታችን ተከትሎ ከዛ ውጪ የሙስሊም መብት ጋፋለው ብሎ ሚያሻራጥር ካለ አሻጥርነቱን የማንቀበል መሆኑን ለግል ለጋር ሜላ መከራት ወጣለው። አመሰግናለሁ። እና በኢትዮጵያ እንግዲህ ያው እንደሰማችሁት ነው፣ መግለጫው ማሻላ ነው። በኢትዮጵያ እንደዚህ ተከባብሮ ለመኖር ሁሌ በልመና ሁሌ በሆነ በቃ በእንትን አያስፈልግም። በቃ ጥሩ አቋም ያለው መግለጫ ጥሩ አቋም አለው። እርምጃ ማሳየት ነው እንደዚህ በቃ። ምክንያቱም በሰላም ተከባብሮ ለመኖር ተቻችሎ ለመኖር በዚህ ልክ ነው መሆን የሚያስፈልገው። ማንም የማንም ድንበር ማለፍ የለበትም። በቃ የሚመለከተው አካል በዚህ ልክ መብት ማክበር መቻል አለበት። ያንን ነው ያው እስከ ዛሬ ድረስ ሁሉም በልመና ነው የተከበሩ ጠቅላይ የእንትኑ የትምህርት ሚኒስቴር ያውቁታል ይህ ነገር ከድሮ ጀምሮ የዚህ ፎቢያ አለባቸው ኢስላሚክ ፎቢያ የሚባለው ነው እንደዚህ የሚያደርገው ያቁታል ከመጀመሪያ ጀምረው